ሞት ነው ነገር፣ መጀመሪያም ነበር አይደል? ለእናንተ ፍቅር ሲባል እሷ መስዋዕት መሆን ነበረባት። ሁላችሁ ምኮናችሁ እንዳትነሳ አድርጋችሁ የተባበራችኋት እኔን ሞቀሱ በኋላ ይደርሳል። አሁን ፅናትን እናረጋበት በቃ፣ አሁን ከቻርክ ከፊቷ ከእሷ ደስተኛ የነበረችው ልጅ

ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በጽናት ድራማ እንደተለመደው በአዲስ መትናል ክፍል ዘጠና ሁለት እንግዲህ ጽናትዬ እጅግ በጣም በሚያሳዝን ሁኔታ የነኪራ ቤት ሰላሙ ተበጥብጧል። ምክንያቱም እንግዲህ ቤቲ ነች። በጣም በሚያሳዝን ሁኔታ ቤቲ ወደ ነኪራ ቤት በመምጣቷ ጽናት ክፉኛ ተማራለች፣ ተናዳለችም፣ ሰላሟም ተነስቷል። በትዕግስት ነበር የምትኖረው። ትዕግስት የሚባለው ነገር እንግዲህ አሟጥጧል። እና በጣም በሚያሳዝን ሁኔታ እንግዲህ ተመልክተናቸዋል ማለት ነው። ኪራም እንግዲህ ነገራቶቹ ከአቅሙ በላይ ሆኑ። ኒናም አለች፣ ጽናትም አለች፣ ቤቲም አለች በሁሉም ቦታ በየአቅጣጫው ስሙት ስሙት አበዛበት። ባካችሁ ተውኝ፣ አጨቅጨቁኝ በማለት እንግዲህ ኪራም ጥሯቸው ከቤት ወጥቶ ሄዷል። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ በዘት ይበልልኝ። ለዚህ ቻነል አዲስ ለሆናችሁ ቻነሉን ሰብስክራይብ በማድረግ የደወል ምልክቱን ደግሞ በማጥቆር፣ ቤተሰብ የሆኑ ነባር አድማጭ ተመልካች ላይክ፣ ሼር አይረሳ ማለት ነው ጽናት ይሄ እንግዲህ በጣም ተማራለች እጅጉን፣ በጣም ምርርም እያለች እንግዲህ ተመልክተናታል። ከቤቲ ጋር እጅጉን በጣም ተጠማምደዋል። ጽናት እንግዲህ የቤቲ እብዴትን አምና መቀበል አቅቷታል። ቤቲ ጤነኛም እያለች እንግዲህ በፊት ድሮ እብድ እብድም ያጫውታት ነበረ። እና በአሁኑ ሰዓት ቤቲ የእውነቷን ነው እያሾፈች እየቀለደች ነው በሚለው እንግዲህ ግራ ተጋብቷታል። በፍጹም ፅናትዬ የቤቴ የቤት እብደትን አምና አልተቀበለችም። ሁሉም ነገር ያበደች አያስመስልም። ቤታቸውን ታውቃለች። ከኪራ ጋር የነበራትን ላይፍ ታውቃለች። ስማቸውን ታውቃለች። ያበደ ሰው ደግሞ እንዴት ስሙን ሊያውቅ ይችላል? አንዳንድ ነገሮችን ታስታውሳለች። ኪራዬ የኔ ነው ትላለች። እናም ያበደ ሰው ይህን ነገር እንዴት ሊያስታውስ ይችላል? ይህ እንግዲህ ለሁላችንም ጥያቄ ይፈጥራል ብዬ አስባለሁ። በሌላው ደግሞ እንግዲህ ቤቲ በአሁኑ ሰዓት እናቷ ጥላት ሜዳ አልነበረባትም። ምክንያቱም ኪራ ቁጭ ብሎ እየተንከባከባት አደለም። ቤቲን ከጽናት ጋር እንግዲህ እጅጉን በጣም ፋይት ገጥመዋል ማለት ይቻላል። እናም እንግዲህ የቤቲ እናት ከልጇ ጋር መሆን እና ልጇን ማስታመም ከልጇ ጋ ሁና ልጇን መቆጣጠር ነበረባት። እና ጽናት ቤቲ በምታደርጋቸው ነገሮች እጅጉን ተማራለች። የቤቱን ሰላምነት መስቀልቅሉን እንዳወጣችም እንግዲህ ስትናገር ነበረ። ምግብ ሰርታ እንግዲህ ከነድስቱ እጇን እንግዲህ ድስት ውስጥ አስገብታ ምግብ ስትበላም ደርሳባት፣ በጣም ተናዳለች። በቀን ሶስት ጊዜ እኔ ወጥ መስራት አለብኝ እንደያለች እንግዲህ ጽናት እየም ስትማረር ተመልክተናታል ማለት ነው። እንዲሁም ደግሞ ድፎ ዳቦም ደፍታ እንግዲህ ቤቲ ምንም ነገር ሳታስፈቅድም ሳትናገርም የተጋገረውን ዳቦ ፑርፑር አድርጋ እንግዲህ በመብላት አሁንም ህጽናትዬ እንዴት የተደፋውን ድፎ አባወራ ሳይቆርሰው፣ እንዴት ተቆርስ እና ትበላለች በማለት ተማራለች ማለት ነው። ተናዳባት አባታሌ ድስቱንም እንግዲህ ከነ ድስቱም እንግዲህ እጇን ጠልቃ ስትመገብም ደርሳባት በጣም ተናዳለ። እንዴት እንደዚ ሊሆን ይችላል በማለት እንግዲህ ድስቱን ስትቀማትም ተመልክተናል። እጅጉን በጣም ተሳዝናለች። በቃ ሽ ብላ እንግዲህ ምግቡን ቀምታ ካኪችን ስታባርራት ያው የሚያሳዝን ፓርት ነበረ። በጣም ነው ያዘንኩት። ምክንያቱም እየተመገበ ያለ ሰው ያው ምግብ ከላዩ ላይ ሊቀማ አይገባም ባይ ነኝ። ግን ንዴት ነገር ስላለባት ጽናትዬ እንግዲህ ትዕግስቷ አሟጦ አልቋል። ትዕግስቱ አሟጦ እንዳለቀም እንግዲህ ኪራ ተመልክቷል። ነገር ግን ለምን መፍትሄ አይፈልግም? እናም እንግዲህ ይህንን ነገር ለናሆም ሲናገር ነበር። ጽናት ምንም ጥፋት የላትም ሲልም ነበረ። ኧረ እንደው አሁን ቤት ቤት ገብታ ከምታቃጥለኝ ይልቅ ያኔ ድሮኑ እንዳትገባ ብትከላከለኝ ጥሩ ነበር ሲልም እንግዲህ ኬራ ተናግሯል ማለት ነው። ጽናትዬ እንግዲህ ቤቲ በምታደርጋቸው ነገሮች በጣም ትናደዳለች። ቤቱን ምስቅልቅል አደረገችውም ትላለች። እና ቤቲን ማየት አትፈልግም ቤቲን ስታይ ትቃጠላለች በጣም የሞተው ልጇን ታስታውሳለች እሷ መርዝ ያጠጣችባትን ቀን የታመመቻትን ስቃይ ታስታውሳለች ማለት ነው እና ቤቲ ላይሽ አልፈልግም ውጪ ካጠገቢም በማለት እንግዲህ በጣም ተናዳ በሶፋ ትራስም እንግዲህ ወርውራ ስትመታትም ከነበረችበት ስታባረራትም ተመልክተናል ይህ እንግዲህ የትዕግስት የመጨረሻ ትዕግስቷን አታለሽ ማለት ነው። በጣም ነው የሚያሳዝነው። እናም እንግዲህ ኒናም ጽናትን እባክሽን ተረጋግ እያለች ስታጽናናትም ስታበረታታትም ተመልክተናል ማለት ነው። ቤቲ እንግዲህ መዳን የምትጠቀመው መድኃኒት ቶሎ ቶሎ ያስርባል እና ምግብ ቶሎ ቶሎ መመገብ እንዳለባትም ኪራ ተናግሯል። እናም እንግዲህ ኒናን ምግብ አብያት እያሉ ይሉዋታል ማለት ነው። ኒናም እንግዲህ ከቤቲ ጋር መዳረቅ እጅጉን በጣም ሰልችታለች። በጣም በሚያሳዝን ሁኔታ እንግዲህ ምርር እያለችም እንግዲህ ምግብ ለ ለቤቲ አቅርባላት ነበረ። ቤቲ ደግሞ ኪራ አምቶ እንዲመግባት ነው የምትፈልገው። እና ኪራ ነው የምጠብቀው፣ ከሱ ጋር ነው የምበላው፣ እሱ ነው ምግብ የሚያመጣልኝ፣ አልፈልግም፣ አልበላም ስትላት ተመልክተናል። ኒናም እንግዲህ አትቤ ጥሩ ነው ለኢኮኖሚ እንደው ጥሩ ነው ጥባር ከሳል እያለች እንግዲህ ያቀረበችውን ምግብ ኒና የገጥም አድርጋ በልተዋለች። እናም እንግዲህ ሰኒም እንግዲህ ኒናን ለቤቲ ምግብ መስጠት እንዳለባት በተደጋጋሚ ስትነግራት ቤቲም እንግዲህ ሰኒም እንግዲህ ከቤቲ ጋር አንድ ላይ ቁጭ ብላ ስታወራም ነበረ። ያው ሰኒም በባህሪዋ ሰው ማድረግ ትወዳለች እና አብረው እንግዲህ ሲዳረቁም ተመልክተ ናቸዋል በሚሆነው ነገር ሁሉ ጽናት ብትናደድም ሰኒም ሆነ መራዊት በጣም አዝነዋል። በቤቲ ማለት ነው። ቤቲዬ ሊላ ነው እጅጉን በጣም አናዳታለች። እንግዲህ ሽንት ቤት ምሄድ ትፈልጋለች። ስለዚህ እብድን ሰው እንግዲህ ሽንት ቤት ብቻውን ተጥለው ሂዶ አይባልም። እናም እንግዲህ እናቷ ታስፈልጋት ነበረ። ለቤቲ እናትየዋ ጥላት መሄዷ ተገቢ እና ጥሩ አይደለም። ስለዚህ ቤቲ እንግዲህ ቤቲን የሚያስታምማት ሰው ያስፈልጋል። ኪራ ደግሞ ቁጭ ብሎ አይጠብቃትም። በሚያሳዝን ሁኔታ እንግዲህ ቤቲ ሽንት ቤት አሳዩኝ በማለትም እንግዲህ ደረጃ ላይ ቁጭ ብላ ነበር። ኒናም ሽንት ቤቱ የት እንደሆነ ታሳያታለች። ነገር ግን ሽንት ቤቱ የት እንደሆነ ብታሳያትም ኒና የምትተኛበት ፍራሽ ላይ እንግዲህ ቤቲ ሽንቷን ሸንታለች። በጣም ነው የሚያሳዝነው። ኒናም እጅግ በጣም ተናዳለች። ቤት መኝታዬ ላይ ሽንቷን ትሸናለች። ከዚህ በኋላ እኔ እዛ ፍራሽ ላይ አልተኛም። እንዴት ነው ልተኛ የምችለው? እዚህ ፍራሽ ላይ እኔ አልተኛም ከዚህ በኋላ እያለችም እንግዲህ ተበሳጭታም ስትናገር ሰምተናል። ቤቲ እንግዲህ ፍራሽ ላይ ሽንቷን በመሽናቷ ሁሉም ተደንግጧል ማለት ነው። ፅናትም ሆነች ኪራ እጅጉም በጣም አዝነዋል። በአንድ በኩል ፅናት በአንድ በኩል ኒና ጥምድ አድርገው ይዘውታል ኪራን። ኪራም እንግዲህ ውፋ ተጨቅጭቁኝ የራሳችሁ ጉዳይ በቃ በማለት ከቤት ወጥቶ እንግዲህ ጉዞውን ወደ ናሁም አድርጎ ከናሁም ጋር አንዳንድ ነገሮችን ሲያወሩም ነበረ ካፌ ተቀምጠው። እናም እንግዲህ ሁሌም ያው ጥፋተኛ አድርጎታል ናሁም ማለት ነው ኪራን። ኪራ ግን መልሱ አንተ በእኔ ቦታ ብትሆን ምን ነበር የምታደርገው? እያልም ነበረ እንግዲህ ናሁምም፣ እኔ ራሴን ማስቀድመው በማለት እኔ ስኖር ነው ሌላው ሊኖር የሚችለው በሚለው እንግዲህ ምላሽ ሰጥቷል ማለት ነው። በጣም የሚያሳዝን ታሪኮችን እየተመለከትን ነው በጽናት ድራማ ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ ያው ላይክና ሼር አይረሳላለው ማለት ነው። እናም እንግዲህ በስተመጨረሻ ናሆም ከጎኑ እንደሆነ ያው ሲናገርም ተመልክቷል። ግን የቤቲ መጨረሻስ ምንድን ነው ብሎም ጠይቋል። ቤቲ እንግዲህ የተሰጣትን መድኃኒት ተጠቅማ እስክትጨርስ ድረስ ነው እኔ ጋ የምትሆነው፣ ከዛስ በኋላ ካልተሻላት ሲልም ነበረን። አሁን ተሻላትም አልተሻላትም ያው እናቷ ተወስዳታለች፣ የራሷ ጉዳይ፣ እኔ አያገባኝም በማለትም ኪራ ምን ላይ ሰጥቷል። ስለዚህ ቤቲ እነሱ ቤት የምትቆየው የተሰጣትን መድኃኒት ተጠቅማ እስክትጨርስ ብቻ ነው። በማለትም እንግዲህ ኪራዬ ለናሆ ተናግሯል ማለት ነው። እና እንግዲህ ቤቲና ጽናት እጅጉን በጣም እየተዳረቁ ይገኛል። ጽናትዬ በፍጹም የቤቲን እብደት አምና ልትቀበል አልቻለችም። አውቃ የነሱን የፍቅር ግንኙነታቸውን ለማበላሸት ነው የመጣቸው፣ ሆን ብላ ከዚህ በፊትም ዛቻም ስላደረገችባት በፍጹም አምና ልትቀበል አቅቷታል ማለት ነው። ጽናትዬ ቤቲ እብድ አይደለችም አውቃ እያስመሰለች ነው በሚለው እንግዲህ ውስጧን አሳምናለች ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዛሬ ነበረን እንግዲህ የክፍል ዘጠና ሁለት እንግዲህ ይህንን ተመልክተናል። በቀጣይ ክፍል ደግሞ እስክንገናኝ ድረስ ቸር ሰንብቱ። እስከዛው ድረስ ላይክ እና ሼር ሰብስክራይብ ማድረጋችሁን አትዘንጉ ማለት ነው።